እንጂ እንደዚህ እንደዋዛ ይተወኛል። እሺ። እና አሁን የት ልትሄጂ ነው? ወይ ደግሞ ለምን አባትሽ እዚህ ደርሶ እንደሌለሽ አይቶ እስኪመለስ ድረስ እኔ ልልይ አደረኩኝ። አዎ፣ ወደ እዛ ልሂድ እንጂ እንዴት እትዬ ሳይመጡ ሌላ ቦታ እገባለሁ። ሌላ ቦታ ነው ጋር ፍላጎት አለሽ? አዎ፣ እትዬ እስኪመጡ እንጂ፣ እሳቸው ከመጡ እኮ ይሄድ ነበር። ቆይ ለማድረግ እና ፍቅር እየተጫወተችብኝ እዚህ ቤት ልቀጥል ለምን ይላጭ ቤት ተከራይተህ በቃ አብረን እንውጣ ከዚህ ቤት። አይ እንደሱም አይሆንም። እስከመቼ ነው እንደዚህ የምትኖሪ? ሽድ የራስሽን ህይወት ኖሪ፣ አዲስ ምዕራፍ ከሰው ጋር ጥገኛ ሆኖ ለመኖር ለመኖርማ እዚያው ከአባት አባቷን ሽሽት ከተማ እየገባችው አደይ፣ እሷን ፍለጋ አባቷ ከተማ ገባ። እናቷ ስልክ ደውላላት ወደ አንቺ እየመጣ ነው ስትላት በጣም ደነገጠ። ከዚህ ስራ ቦታዬ መልቀቅ አለብኝ፣ ዴፍ አባቴ እየመጣ ነው ካገኘኝ ይገለኛል፣ ለማልፈልገውም ሰው ይደረኛል ብላ ለዴቭ ነገረችው። እሱ ደግሞ እኔና አንቺ ለምን አንወጣም አብረን አንኖርም ብሎ ለሷ ሲነግራት መልቀቂ እንኳን የት ይቀራል እትዬ ስትመጣ አደራዬን አስረክቤ ነው የምወጣው፣ ከዚች ከፍቅር ጋር ማን ሲቃጠል ይኖራል ብላ ለዴቭ ነገረችው። እኔና አንቺ አብረን እንኑር ከዚህ ቤት እንውጣ ብሎ ሲነግራት በዚያ ሀሳብ እንደማይሆንና እንደማትስማማ ለሱ ነገረችው። ወደ ኤላ ጋር እንድትሄድና እዛ እንድታርፍ ለሷ ሲነግራት በዚያ ሀሳብ ተስማማለች። ኤላ ጋር ሄዳ በር ስትቆረቁር እንዴት በዚህ ሰዓት ብለው እነሱም ይደነግጣሉ። የተፈጠረውን ነገር ታስረዳቸዋለች። በዛም አምነው ተቀብሏት፣ እስከምትፈልጊ ጊዜ መቆየት ትቻለሽ፣ የምትፈልጊውና የሚያስፈልግሽም ነገር ካለ እኔም መጠየቅ ትቻለሽ ብሎ ኤላ ተቀብሏታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል 55 አባቷ እሷን ፍለጋ ከተማ ወደ እሷ ጋር እየሄደ መሆኑን ወላጅ እናቷ ስልክ ደውላ ስትነግራት አደይ በጣም ትረበሻል። ከዚህ ቤት መሄድ አለብኝ የምሰራበትንም ቤት አባቴ ያውቀዋል ለማልፈልገው ሰው ይድረኛል፣ ያለበለዚያ ደግሞ ይገለኛል ብላ ለዴቭ ስትነግረው፣ ዴቭ ደግሞ እኔ ናቺ ለምን ከዚህ ቤት አንወጣም አብረን አንኖርም ብሎ እሱ ይነግራት። በዚህ ሀሳብ አሁንም እንደማትስማማና ወደ ኤላ ጋር ሄዳ ኤላ ጋር እንድታርፍም እሱ ይነግራታል። ኤላ ጋር ሄዳ ኤላ ተቀብሏታል። እንዴት በዚህ ሰዓት መጣሽ ብለው እነሱም በጣም ደንግጣ። ኤላ ለሚስቱ ምግብ እያዘጋጀ ነበርና፣ የኔ ሚስት ቆንጆ የሚጣፍጥ ምግብ አዘጋጅች ይልሻለው እያላት ነበር። አደይ ወደ እነሱ ጋር የሄደችው የተፈጠረውን ነገር አስረዳቻቸው። እነሱም ያንን አምነው በደስታ ተቀብለዋታል። ለዴቭ ያስረዳችው ናኦል ጋር ሄደው ናኦልን ማጽናናትም እንዳለባቸው ለለምለም እነግራታለች። በሀሳቧ ለምለምም ደስ ብሏታል። ይህንን ሀሳብ ናኦል ጋር መሄድን ለኤላ ስትነግረው ኤላ ደግሞ እኔ አልሄድም፣ እናንተ እንዴት ነው የምትሄዱት እንደዚያ አይነት ስራ ሰርቶ በማለት ለለምለም ሲነግራት፣ እኔ ባዘንኩበት ጊዜያትና ወላጆችን ባጣሁበት ጊዜ ማንም ጣጣ ገቢ ሰው አልነበረም። ነበረ ያንን ጊዜ ያሳለፈ ነው ሰው የሚረዳው ብላ ለባለቤቷ የላ ስትነግረው በእሷ ሀሳብ አይዞሽ፣ እሺ እኔም የምሄዳለሁ ብሏት በሀሳቧ ይስማማ ፍቅር ተንኮለኛዋ አደን እየተጣራች ትገኛለች። ተጋድማ ቀረች እኮ ተኝታ ቀረች እያለች ስትጮህም፣ ዴቭ የለችም እሷ ኤላ ጋር ሄዳለች፣ እዚህ ቤት ማንም እሷን የሚፈልግ ሰው ቢመጣ ምንም ምላሽ እንዳትሰጭ ብሎ ለእሷ ይነግራታል። ለምንድን ነው እየሄደችው አንድነትስ ይዛ ቋና አትሄድም ነበር ወይ ስትልም፣ ለሱ መልሳለታለ። እንግዲህ የተፈጠረውን ነገር በዝርዝም ለእሷ ባያስረዳትም እሷን የሚፈልግ ሰው ቢመጣ ምንም አይነት ምላሽ እንዳትሰጭ ብሎ ያስጠነቅቃታል። ለእናቷ ስልክ እደውላ የቤት ስራ እኔነኝ የምሰራው አደይም ስራውን እጥለው ኤላ ጋር ሄዳለ ብላ ለእናቷ ስታወራ ባርኮቴ ድንገት እየመጣና ምን እያልሽ ነው ለእማዬ አንቺ ፍቅር ብሎ ይደርስባታል። እያወራች የነበረችውን ስልክም ታቋርጥና የተፈጠረውን እንዲሁም ደግሞ እኔ የቤት ስራ በዝቶብኛል፣ እጄን ተመልከት፣ ወገቤንም አሞኛል አደይ ደግሞ ኤላ ጋር ነው ያለችው እዛ ሄዳለች ስትልም ለባርኮት ነግሯለች እንዴት እንደዛ ሊሆን ቻለ ለምንስ ሄደች ብሎ እሱም ይጠይቃታል በቃ እዛ ሄዳለች እኔ ስራ ልሞት ነው በማለት ለሱ ታስረደዋለች በጣም ይናደዳል ሁሉም ተሰብስበው ናኦልን ለማጽናናት ሄደው እሱን እግዚአብሔር ያጽናህ አይዞህ እያሉት ነበርና ንጉሱ አደይ አይዞች ተጫዋቾች ብሎ ለአደይ ሲናገር አረ አታዋርደኝ ብሎ ደመቀ ለንጉሱ ይነግራል። ድሮም አልሄድም ብዬ ነበር አንተነ በግድ ካልመጣ ብለህ ያልከኝ ብሎም ለደመቀ ይመልስለታል። ዴቭ ደግሞ አደይ ሊዲያ ተደግፈው ናኦልን ነበርና በስርዓት ቁጭ ብለሽ ተቀመጪ። ምንድነው እንደዚህ የእሱ ጋር እየተለጠፍሽ ብሎ ለእሷ ይነግራታል። በቃ አንቺ አገኘሹ ሰው ጋር ልጥፍ ማለት ነው አይሊዱ በማለትም ናኦል ኤላ ደግሞ ለእሷ ይነግራታል። አደይ እዚህ መቆየት ትቻለሽ ብሎ ኤላ ለአደይ እሲነግራት፣ ዴቭ ደግሞ አንተ ቤት መሆን አልፈለግህ እንደሆነ እንጂ እሷ በጭራሽ እዝህ አትሆንም ብሎ ለኤላ ሲመልስለት፣ እንደዚያ ማለቴ አይደለም ለሁሉም ነገር እዝህ ቅርብ ነው ናኦል ጋር መሆን ትቻለሽ ማለቴ ነው ብሎ ለሱ ሲመልስለት፣ በጭራሽ እዝህ እሷ አትቀመጥም በማለትም ለሱ ይመልስለታል። እኔ እዚህ ቤት አልቆይም ስትል እሷ አደይም ትመልስላቸዋለች። ባርኮቴ ስልክ ይደውልላት እና ለቤዛ መታሃል እንዴ ባርኮቴ? ምስትል ለእሱ ትመልሳለች። በቃ ይቅርታ መሄዴ ነው ብላ ስትሰናበታቸው ባትመጪ ይሻልሽ ነበር ብላ ለምለም ደግሞ ለቤዛ ስትመልስላት፣ አንቺን ማን አናገረሽ? ብላ ተቆናድፋ ጥላቸው ተወጣለች። እሷን ካናገረ በኋላ ባርኮት እክላሱ እንደተኛ ቤዛ ወደ እሱ ጋር እትገባና የተፈጠረው ነገርና እንዲሁም ለእሷ ችላ እንዳላት የሚያስፈልጋትንም ገንዘብ ነገር እንዳላሟላላት ተነግረዋለች። እኔ እየሰራሁ አይደለም ወይ ብሎ እንዴት አድርጌ አንቺን ስጣል ጣል አደርግሻለሁ እያለ ለሷ ነግሯት ነበር። ሁለቱም እንግዲህ ክላስ እየተመካከሩ ነበር። ሁሉም ከለቅሶ ቤት እንደተመለሱ ዴቭ ደግሞ ሳያንኳኳም ወደዛ ክላስ እንደገባ ሁለቱ አፍረው ነበር። ይቅርታ ሳላንኳኳ ስለገባሁኝ ብሎ ተመልሶ ዴቭ ሲወጣ እዚህ ቤት ያሉት ሁሉም ስርዓት የላቸውም መስትልም ቤዛ መልሳለኝ። እንደዚያ አይባልም ብሎ ደግሞ ለቤዛ ባርኮቴ መልሶላታ አደይ ኪችን እንደነበረች ዴቭ ወደ እሷ ጋር ገብቶ አሁንም የፍቅር ጥያቄውን አንስቶባት እሷ ደግሞ እኔ ብዙ ችግር ያለብኝ ሰው ነኝም ስትል ለሱ መልሳለት። አለይ እንዴ እየናፈቅሺ ነው ግን ታውቆሻሉይ እኔ ባንቺ ፍቅር እኮ በጣም ተጨነኩኝም እያለ ለእሷ እያስረዳት ነው። እሷ ካለችበት ካለችበት ጭንቀት ውስጥ ስለነበረች ያንን ነገር ደግሞ እያስረዳችው ነው በቃ እኔ እናንች ብቻ የምንኖርበት ለምን አንጠፋም አንሄድም ሲልም ለአደይ እየነግራታል እንዴት ነው እንደዚህ የምናደርገው ቤተሰቦቻችንስ ብላ ለዴቭ ተመልስለታለች ፍቅር ተንኮለኛዋ እየጮኸች አደይ አደይ እያለይ ወደዛ ወደ ኪችን ስትገባ ዴቭን አብራ ታገኘዋለች ለምንድን ነው እንደዚህ የምትጮህ ብሎ እሱ ደግሞ ሲነግራት አንተ እኮ መኖርክን መኖር አላወቅኩም ነበር ብላ ለዴፍ ትመልስለታል። ምን ያንከረፍፍሻል የሁላችንም ክላስ እንድታጸጅ ስትል ለአደይ ስትነግራት ክላስሽን እንኳን አታጸጅም ብሎ ኮስተር ብሎ ይነግራታል። አደይ ስላለች ነው እንጂ እኔ መስራት የማልችል እንዳልመስልህ ዴቭዬ ብላ ለዴቭ ትመልስለታል። ዴቭም በጣም ይናደድና ከዛ ከኪችን አደይ ካለችበት ጥሎ ይወጣል። ቆይ ምን ብታስነኪው ነው ዴቭ ከአንቺ ጋር አልጠፋ ያለው? ብላ ለአደ ትነግራታለች። እኔ ምን አስነካዋለው? አንቺ ራስሽ አትመልሽለትም ወይ አትነግሪም ወይም ምስትል ለእሷ ትመልስላታለች። አሁንም ታስጠነቅቃትና ወደ ሳሎን ትቀመጣለች። ሊዲያ ቀበጧ ደግሞ መንገድ ላይ ከለቅሶ ከደረሱ እሱን ካጽናኑት በኋላ ሁሉም እንደቆሙ እሷ ከናኦል ጋር ለማውራት ትፈልጋ ነበር፣ ወንድሟ ደግሞ በጣም ተናዶ ኮስተር ባለ እይታ እያያት ነበር። በሌላ ቀን እናወራለን፣ እመጣለሁኝ ወንድምሽ አሁን እንዴት እንደሚያየኝ በጣም ይገርማል፣ ብሎ ለሷ ይነግራታል። አንቺ ሊዱ ነይ፣ ብሎ ኮስተር ብሎ ወንድሟ ሲጠራት ወደ እነሱ ጋር ስትሄድ ሁለተኛ ከዚህ ሊ ጋር እንዳለሽ፣ ብሎ ለሷ ያስጠነቀቃትና ጥሏት ይሄዳል። ምን አድርጊ ነው የሚለኝ? ብላ እሷም ተከትላቸው ትሄዳለች። ኤላና ለምለም እንደተቀመጡ ኤላ በሀሳብ ጭልጥ ብሎ እሷን እያሰበ ነበር። ስለምን እያሰብክ ነው ብላ ትነግረዋለች። ስለ ሊዱ ብሎ ይነግራታል። እሷ የዋህና በጣም ጥሩ ልጅ ስለሆነች ከኤል ከናኦል ጋር ሳያት ቅድም እንዳይጎዳት እኔና ሊዱ ምንም አይነት ግንኙነት ሊኖረን አይችልም። ደግሞ እኮ የዴቭ እህት ናት። እንዴት እንደዚህ ታስቢያለሽ? ይህ የምትቀኑን ነገር ብትታይ ጥሩ ነው ብሎም ለለምለም መክሯታ እነሱማ ተያይዘው ነበረ መስተል ለሱ መልሳለት። አለ ቤዛ ለምን ገንዘብ እንደፈለገችና ዋሽታም ሊሆን ይችላል ብላ ለኤላ ስትነግረው እንዴት ልትዋሽ ቻለች ብሎ ብሎ ለሷ ይመልስላታል። እውነቱን ማጣራትና ሄደን እሷን መጠየቅና ገንዘቡን ለምን እንደ እንደፈለገቹው ማወቅ አለብን እውነቱን ስትነግረን ነው ገንዘቡን መስጠት ያለብን ስትል ለሱ ትነግሯለች። በሀሳቧ ይስማማና ወደዛ ቤት ሄደው ገንዘቡን ለምን እንደፈለገችው ስትጠየቅ ማን ገንዘብ እጠይቀሽ አንቺ ነሽ ወይ ለእኔ ገንዘብ የምታበድሩም? ብላ ለለምለም ለምትመልስላታ ላይ ሊዲያ ድንገት ትገባና አደይን ውጭ ላይ ሰው እየጠበቃት ነው እየፈለጋት ነው ስትል ለእነሱ ስትናገር ዴቭ በጣም ይደነግጥና ማን ነው ናቸው እዝ መሆኗን ተናግረሻሉ ብሎ ለሊዲያ ይነግራታል። እንግዲህ በዛሬው ክፍል ላይ የቤዛ መንጦልጦል እንደቀጠለ ነው። የፍቅር መመቃጠል እንደቀጠለ ነው ማለት ነው። ለምለም ደግሞ እውነቱን ሳይታወቅ ምንም ገንዘብ ልንሰጣት አይገባም ስትል ለባለቤቷ ለኤላ ነግረዋለች ማለት ነው። ናኦልንም ሄደው አጽናንተውታል። ሁሉም እይቀር ብለውታል። በጣም ደስ ይላል። ደመቀና ንጉሱም ሳይቀሩ ማለት ነው። እንግዲህ የዛሬው ቪዲዮ ቤተሰብ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ለዚህ ዩቱብ ቻናል አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ በያላችሁበት ሰላም ቆዩ። ባይ ባይ።